ሰላም ሰላም ጤና ይስጥልን ውድና የተከበራችሁ ውድ እኔ የሆናችሁ የሀበሻዊቱ ቤተሰብ ተመልካቾች የሰላማችሁ ዛልኝ ሰላም፣ እንደምን ቆያችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ብዙ ትርፍ በልልኝ። እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ በአዲስ ቪዲዮ መጥችላችኋለሁ። አብራችሁኝ እስከ መጨረሻ እንድትከታተሉኝ በትህትና ጠይቃችኋለሁ። ጣፍቻለሁ እንግዲህ መጥቼላችኋለሁ ማለት ነው። እኔ ሁልጊዜ አልመጣም ጠፋ እያልኩ አዳዲስ ነገር ካለ ነው እንግዲህ ፍትፈታ ምናምን ካለ ነው የሚመጣው እንግዲህ አዳዲስ ነገር ሲኖር ነው። ዛሬ በሀይሚ ዙሪያ ነው። በሀይሚ እና በቡራ ዙሪያ ተናግሬ አላውቅም፣ ቪዲዮ ሰርቼባቸው አላውቅም። ዛሬ ግን በቃ ማለት እውነት አሁን እናውራለን። ዛሬ ሊሞልጫቸው ነው በቃ የመጣው እንግዲህ ቻሉ። በነገራችን ላይ በጣም ነው የምወዳቸው ሀይሚና ቡራ ማለት ነው። ሀይሚን በጣም ጨዋ ልጅ እንደሆነች አውቀዋለሁ ግን በጣም አሁን ተጨማለቀች። በጣም ማለት በጣም የሚያስጠላ ስራዎችን በነገራችን ላይ እየሰራች ነው። እነዛ ዱርዬ ልጆች የአዲስ አበባ ዱርዬዎች እንግዲህ ሊያበላሸት ነው። ቡራን ትታ፣ ቡራን ክዳ እንግዲህ ሁለት መቶ ሺ ገብታ ይሄ ማን ነው እንትና የሚባለው? በነገራችን ላይ ሴቶቹን እነዚህ ዩቱበሮች የሚፈልጓቸው ለጥቅምና በቃ ማለት ለእንትን ሽቀላ ነው፣ ለዩቱብ ሽቀላ ነው። ከዛ በኋላ የተወሰነ የሆነ ፓርቲውን ስቴፕ ጥሩ ደረጃ ላይ ሲደርሱ እነዛን የነበሩባቸውን ሰዎች ገፍትሮ የራሳቸውን ሰው ይይዛሉ ማለት ነው። እና እች ደግሞ ምጩ ጬፃን ገና ልጅ ናት፣ ሃይሚ ማለት ነው። እያየን አደገች። እንግዲህ አስተዋይም ልጅ ናት የምር በጣም እኔ በጣም ነው መወዳት ሃይሚን። በዚሁ አጋጣሚ መናገር እንድሴት ልጅ ማንድ ነገር መናገር የምፈልገው ነገር ብኖር ለራስሽ ክብር ኑርሽ። አንቺ ሴት ልጅ ነሽ፣ ሰጣገባ አስፈልግሽን። ከቡራጋ እስከተለያየሽ ድረስ ከዩ በቃ ልቀቂው፣ ተፋቺው እንዴ አንድ ሰው አንድ ያልፈለገውን ሕይወት መኖር ያልፈለገውን ሕይወት በየቀኑ መመላለስ፣ በደራ በደጉ ጊዜ የተሰጣጣችሁትን የተነጋገራችሁትን ተነጋገራችሁት በክፉ ሰዓት ላይ መነጋገር፣ እኔ በሕይወቴ ምን እንደሚያስጠለት ንገራችሁ። ሰው በመልካም ጊዜ ላይ የተደራረገውን ወይም ምስጢርም ሊሆን ይችላል ብዙ ወዘተ ብዙ ብዙ ነገሮች አሉ። በመልካም ጊዜ አንድ ላይ የምታሳልፏቸው የሆነ ራሱ የቻለ ኬዞች ይኖራሉ ና ልክ ስትጣሉ ደግሞ እነዛን ነገር አውጥቶ መናገር መስጠት፣ መመላለስ፣ እኔ በህይወት የሚጣላ ነገር ብኖር ይሄ ነው። ስጦታ ወዘተ ወደ ስጦታም ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል እና ትሰጣጣላችሁ። ፍቅር ላይ ስትሆኑ ብዙ ነገር ብዙ ነገር ይኮናል ማለት ነው። ያ ነገር በተጣላችሁበት ሰዓት ላይ ሰጣ ገባ እና ደግሞ ያ ነገር ክብር ለራስሽ ይኖርሽ። በነገራችን ላይ አንቺም እርግጠኛ ነኝ ለቡራሴ ጦታ ሰጥተሸዋል። ግን እሱ ለአንቺን ምንም ወንድ ስለሆነ ጀነነ ላይ ራሱን ቆፍጠንጠን ብሎ ራሱን ያስከበረ ሰው ስለሆነ እንደ አንቺ ዝቅ ማለት አልፈለገም። በዛ ላይ ደግሞ ለሴት ልጅ ክብር ስላለው ለአንቺን ክብር ሰጥቶሻል። ያን ነገር ለአንቺ አልመለሰልሽም ቡራ ማለት ነው። ለምን እሱ ክብር ስላለው ነው። ሰው ልጅ ብዙ ያሳልፋችሁትን ወደ ኋላ ብለሽ ማዳመጥ ነው። እሱ ያላንቺ ያረኩልሽን የሰጠሽን ስጦታ ተመልሽልኝ አላለሽም። በዛ ላይ ያ ሁሉ ህዝብ አደባባይ ላይ እያየ ሶሻል ሚዲያ ላይ በየቀኑ ቪዲዮ እየሰራችሁ የያዙኝ ልቀቁኝ ግሬ ለምን ተንጠለጠለ ምናምን ምናምን እያላችሁ ስትላላጡ የነበራችሁ እናንተ ናችሁ እና አሁን ደግሞ ያ ነገር ሲቀር ልክ የሆነ ስትጣሏቸው ስጦት አልፈልግም እንዲህ አልሆንም ስጦታ ራሱ የቻልክ ይዛለሁ እና ስጦታ ስለተሰጣጣችሁ ምንም የሚከብድም ነገር የሚያስነውርም የሚያሳፍርም ነገር አለ ብዬ አላስብም እና ሀይሚ ተረጋጊ ለራስሽ ለሴትነትሽ ክብር ኑርሽ በመጀመሪያ አንቺ ሰው አንቺን የሚያከብርሽ ራስሽ ራስሽ ማክበር ስትችይ ነው ለራስሽ ክብር ሲሰጪው ነው አንቺ ሰጣ ገባ ባልሽ በየቀኑ እየተመላለሽ በቃ ራስሽ ቆፍጠን ብለሽ ብትቀመጪ ይሻልሻል ምክንያቱም በየቀኑ እየመጣሽ አንድ ቀን አይፎን አንድ ቀን ስልክ አንድ ቀን ደግሞ ቀሚስ አንድ ቀን ደግሞ ጫማ እንዴ ምን አስብሽ ነው እንዴ ራስሽ የሚያስንቅሽ ነገር ነው የምታረጊ በነገራችን ላይ እንደ ህታዊ ምክር ነው ክፉ ልናገራት አይደለም ግን በጣም የምታደረገው ነገር አሁን አሁን በጣም እያስጠላችኝ ነው። የምር ማለት ነው እና እኔ እስካሁን ተናግሪያት አላውቅም። በእነሱ ዙሪያ ላይ ቪዲዮ ሰርቼ አላውቅም ግን አያቸዋለሁ እንጂ እና ቡራም እንደዚህ የሆነ ጨዋ ሆለ ልጅ ነው። የምር የእናቱ ልክ የሚያውቅ ሴት ልጅ ክብር ያለው ልጅ ስለሆነ ያ ነገር ደስ ይለዋል። ደስ ይለኛል። የምሬን ነው እና ሰው ልጅ ያ ጥሩ ነገር ሲሆን ጥሩ መንገድ ሲሄድ ሁላችንንም ያስደስተናል። ክፉ መንገድ ሲሄድ ደግሞ እኛም እኔም ደግሞ ብድግ ብዬ የምናገረው በክፉ ነገር ነው። በጥሩ ነገር ላይ አልናገርም ማንንም ማለት ነው። ጥሩ ነገር ሲሰራ እኔ በቪዲዮ ላይ አንዳንድ ጥሩ ነገር ሲሰሩ ይሄ የሚቀና ሰው ነው፣ ክፉ ነገር የሚናገሯቸው ማለት ነው። ግን በክፉ ነገር ላይ ለምን ክፉ ታረጋላችሁ? በፍቅር እንደነበራችሁ በፍቅር እንደኖራችሁ ኑሩ ብሎ የሚቆጧቸው የሚቆረቆሩላቸው ሰዎች ያኔ የሰው ፍቅር የሚወደ የሰው ፍቅር የሚፈልግ የሰው መለየትን የማይፈልግ የሰው መጋጨትን የማይፈልግ ሰው ነው። እና እኔ በአብዛኛው ዙሪያ ላይ ያ እኔ እንደዛ ነኝ ብዬ ራሴን እንትን ለማለት ፈልገ ያድለን ግን እኔ ሰዎች ጥሩ በሰሩት እንትን ላይ አልናገራቸውም። ምክንያቱም ጥሩ ነገርን እንደ ጥሩ ነገር ታበረታታችኋላችሁ፣ ክፉንም እንደ ክፉ ደግሞ ክፉ ነው ይህን ነገር ተመለሱ፣ ተቆጠቡ በሚል እንገስጻቸዋለን። ይሄ ነው እኔ ጋለው ባህሪ ማለት ነው። እውነት ደስ አይለኝም ሰው ልጅ ተፋቅሮ እና ተዋዶ ሲኖር። ለካ እንደዛ አይነት ፍቅርም አለ ወይ እንደዛ አይነት ነገርም አለ ወይ ኢትዮጵያ ውስጥ ብላችሁ የሆነ እንድትጓጉና እናንተም እንድትኖሩበት ህይወት እንደዚህ ህይወት ብኖር ብላችሁ ደስ ይላችኋል አይደል መንፈሳዊ ቅናት ያድርባችኋል በጥሩ ነገር በክፉ ነገር በምን ይቀናል ውሽ እንደዚህ እንደው የነገር ሰለቸኝ የአሁን ሰው ሁሉ ትዳር ይጠላል ምክንያቱም በአሁን ሰዓት ማለት ነው በብዛት ከመቶ ፓርሰንት የምሬ ነው ትዳር ፈላጊ አስር ፓርሰንት ቢሆን ነው በቃ ሁሉም ሰው ዛሬ ይጋባሉ ይፋቀራሉ ነገ ዛሬ በቁርባን በተክሊል ነገ ደግሞ ሰርግ ቤት ታገኟቸዋላችሁ እና ብዙ ነገር አለ በየ በየ ማኖቱ ያለው ዛሬ በመንፈሳዊ ብሎ በሚያምንበት በቃ ከፈጣሪ ቅርብ ሆኖ ይጋቡና ነገ ደግሞ ሌላ ነገር ሲሰሩ ነው የሚታዩቸው። እና ፈጣሪ ልቦና ይስጠን። ቡራና ሀይሜ ተመለሱ፣ አንድ ሁኑ ከቻላችሁ። ካልቻላችሁ ደግሞ ሀይሜ ክፉ አትናገሪ። በጣም ሙጤ ሆነሻል። በጣም ምላሳም ሆነሻል። ምደብር ተግባር ከአንቺ እያየሁብሽ ነው ተመለሸ እንጂ፣ ለራስሽ ክብር ሳይኖርሽ እሱ እንዴት ነው ክብር የሚሰጥሽ? በዛ ላይ ደግሞ እነዚህ ቀፋፊ አዲስ አበባ ልጆች ላንች አይሆኑሽም፣ አይበጁልሽም። ምሻልሽ ቡራና ቡራ ብቻ ነው። ሃይሚ ላንቺ ማለት የሚፈልገው ቡራ በጣም ጥሩ ልጅ ነው። ከሱ ጋር ይበጅልሻል፣ ለስራም ቢሆን ለተለያየ ለራሳችሁ ለለውጥ ብላችሁ ነው። እኛ እናቃለን፣ ፍቅረኛ ማቾች አይደላችሁም። ግን እንኳን በየትነት ወንድምነትን ቢሆን ስትለያዩ ያ ሰው አታስቀይሙ። በቃ ከፈለገ ያ ሰው ያስቀይሟቸው። ስጦታ መመለስ ከፈለግሽ በራስሽ በምስጢር ሄደሽ በግል አትሰጭውም? እንደ ምን ነው በአደባባይ አምጥተሽ ግዴታ ሰው ካላየልኝ፣ ምን ነው እዩኝ ተበጣጠስኩ፣ ምን ነው ተቆነጣጠስኩ ምናምን አልሽ። እና ሃይሚ ተመለስሽ። ጥሩ አደለም። ለራስሽ ክብር ኑርሽ። መጀመሪያ ለራስሽ ለሴትነት፣ ለራስሽ ክብር ሳይኖርሽ ሌላው ለአንቺ ክብር ልሰጥሽ አይችልም። ቡራም እንድንቅሽ አታድርጊ አክብሮሽና ተዋዳችሁና ተፋቅራችሁ ተከባብራችሁ እንደኖራችሁ ኑሩ። በመልካምነት ስራ የምትሰሩ ስራ ቀጥሎ አንድ ላይ ስሩ ከቻላችሁ። ወይ ደግሞ በየቀኑ እየተመላለሽ በየቀኑ አንዳንድ ዕቃ ይዘሽ እየመጣሽ እሱን በሰበቡ ለማየት ነው፣ ይህን እያደረግሻለሽ እና እናቀዋለን፣ እና ታፈቅረዋለሽ። የምታፈቅር ከሆነ ክብር ስጭው፣ አክብሩ። ምላሳ ማቱኝ እንዴ? በጣም ተሞጣሞጥሽ ሲሆነት ለሱ እኔ ደከም ለአንቺ እኔ ደከም እየምሬድ ነው። አንቺ ለምታወሪ ነገር ማለት ነው። በጣም ባልገሻል። በጣም ተጨማልቀሻል። በነገራችን ላይ ይሄ ጋሽዬ ልጆች በሙሉ በአጠቃላይ ትዳር በቃ ትዳር ለእናንተ አይሆንላችሁም። በእውነት ማለት ነው ሊሆን በቃ ሰውን መግፋት በጣም ተወዳላችሁ። ፈጣሪ ቅር በለኝና ማለት ነው እና አብረሽም እንግዲህ እንደዚህ ኤፋም እንደዚህ ሰውን ያዙ፣ ሰው መያዝ መቻል አለባችሁ። እንግዲህ ሃይሚ ሰራተኛ ናት እያላችሁ ነው። ሃይሚ እንደዛ ናት እያላችሁ ነው ብዙዎቻችሁ። እና ትሁን ምን ችግር አለው? ሰርቶ መብላት ማግኘት ውርደት አይደለም። ለማንኛውም ሰላማችሁ ይብዛል። በሌላ ቪዲዮ እስክንገናኝ ቸር ቆየን። ደህና ሁኑልኝ። ወዳችኋለሁ። ባይ ባይ።